ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ዩቲብ ቻናል በሰላም መጣችሁ። ሰላምና ጤና በእያላችሁበት ይብዛላችሁ። እንግዲህ ዛሬ ጸጉራችንን እና ፊታችንን እንዴት ውብ እንደምናደርገው ነው አብረን የምናየው ማለት ነው። ታዲያ የዚህ ዩቲብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ብዙ እንደምትጠቀሙበት እርግጠኛ ነኝ። ቪዲዮዬን ላይክ አድርጋችሁ እንድትጀምሩት በፍቅር እጠይቃችኋለሁ። ፊቴን እንደዚህ ፏ ያደረገልኝና ጸጉሬን ደግሞ እንዲህ ያስዋበልኝን ነገር አብረን እንሰራዋለን ማለት ነው። ዛሬ እንግዲህ ይህንን ነገር ለመስራት መጀመሪያ የሚያስፈልገን ነገር እሩዝ ነው። እሩዛችንን እንደዚህ እናዘጋጃለን ማለት ነው። እኔ ለሁለት ሰው ስለሆነ ያዘጋጀሁት ብዙ ነው። ከጓደኛዬ ጋር ስለሆነ የተጠቀምኩት በዛ አድርጌ ነው ያዘጋጀውት። እናንተ ግን አነስ አድርጋችሁ ለራሳችሁ ብቻ እኮ ነው የምትጠቀሙት። አነስ አድርጋችሁ እንደሚበቃችሁ ያህል መጠቀም ትችላላችሁ ማለት ነው። ከዛ ሩዜ እንደዚህ ካዘጋጀውት በኋላ እጥብ እጥብ እናደርገዋለን ማለት ነው። አቧራውን ቆሳሳውን ለማስወገድ ማለት ነው። እጥብ እናደርገዋለን እንደዚህ ጥብ አድርገን ያው ቆሳሳው እስኪወጣ ድረስ እናጥበዋለን። ማለት ነው። በደንብ ካጠብነው በኋላ ወደ ምንቀቅልበት ድስት እናስገባዋለን ማለት ነው። መጀመሪያ የመጀመሪያ ስራችን የሚሆነው እሩዝ መቀቀል ነው ማለት ነው። ከዛ እሩዛችንን እንደዚህ እንጥደዋለን ማለት ነው። ታዲያ እስካሁን ድረስ ፋሚሊ ካልሆናችሁ ላይክ ማድረጋችሁን ይህንን ቪዲዮ ሰብስክራይብ ማድረጋችሁን እንዳትረሱ። ጠቃሚ ጠቃሚ ቪዲዮዎችን አብረን እንሰራለን፣ ፏ እንላለን፣ እንዋባለን ማለት ነው። ከዛን ሩዛችንን እንደዚህ እንጥዳለን። እኔ ያው ጓሯችን ኦሊቬራ ስለነበረ ኦሊቬራ አደረኩኝ። እናንተ አለመጨመርም ትችላላችሁ። ከዛኔ ግን ያው ኦሊቬራ አዘጋጀውን የኦሊቬራ እንግዲህ እንደምታውቀው በጣም ብዙ ጥቅም አለው። ከዛ ኦሊቬራ እንደዚህ ቆረጥረጥ አድርጌ ውስጧን ጄሏን ብቻ አወጣውኝ። ከዛ ቅርም ፉድ ነበረኝ። ቅርም ፉዱን ከጎን እንደዚህ ትንሽ እያርጌ ጣድኩኝ። ዋ ስለነበረኝ ሌላ የቅርም ፉድ ውሃ ስለነበረኝ ትንሽ ብቻ ነበር የምፈልገው እንደዚህ ያደረግኩኝ። እናንተ በዛ አድርጋችሁ ቅርም ፉድ መጠቀም ትችላላችሁ። እንግዲህ ቅርምፉድ በጣም ብዙ ጥቅሞች አሉት። ለፎሮፎር በጣም ብዙ ጥቅሞች አሉት፣ ለጸጉራችን ማለት ነው ሩዜ ተንተክትኮ እንደዚህ ደረሰ ማለት ነው። ይኸው የሩዝ ነገር በጣም ጥዬ ጥጄ ድስቱን ሞልቶታል ማለት ነው። ከዛም በኋላ እንደዚህ እናወጣዋለን ማለት ነው። ከዛ እንደዚህ ነው የሚሆነውን ውሃ ያልበዛበት ምናምን ነው የሚሆነው። እስኪ ቀዘቅስን ተወውና ከዛ መጀመሪያ ለፊቴ ስለሆነ የምፈልገው ትንሽዬ ፈጫሁኝ ማለት ነው። እንደዚህ እንደምታዩት ማለት ነው። ከዛ ለፊቴ ቀንሼ አስቀመጥኩኝ ማለት ነው። እችን የምታክል ቀንሽ ያስቀመጥኩኝ ማለት ነው። ከዛም በኋላ የቀረውን ሩዝ እንዳለ መፍጫዬ ውስጥ ጨመርኩት ማለት ነው። ከዛ ያዘጋጀሁትን የቅርንፉድ ውሃ ጨመርኩት ማለት ነው። ውሃ ከምንጠቀም የቅርንፉድ ውሃ ብንጠቀም ይበልጥ አሪፍ ነው ለጸጉራችን ስለሆነ ማለት ነው የምንጠቀመው። ከዛ እንደዚህ ከጨመርኩኝ በኋላ ቤት ውስጥ ያለኝን ነገር ቅባቶች ደግሞ ጨምርበታለሁ ማለት ነው። መጀመሪያ ኦሊቬራ ጨመርኩበት ከዛ ኦሊቬራይን ከጨመርኩኝ በኋላ ደግሞ አምላ ቅባት አለኝ። ከዛ አምላ ቅባቱን ደግሞ ጨመርኩበት ማለት ነው። እናንተ ደግሞ ያላችሁን እቤት ውስጥ ያላችሁን ቅባት መጠቀም ትችላላችሁ ማለት ነው፣ ማድረግ ትችላላችሁ። ግን ግዴታ ቅባት ምናምን ማድረግ አለብን ማለት ነው፣ ፀጉራችንን እንዲያለሰልስልን። ከዛ ለመፍጫት እንዲመቸኝ እንደዚህ አዋሃድኩት ማለት ነው እዛው እንዳለ የምትመለከቱት ቪዲዮ ላይ እንደዚህ አዋሃድኩት ማለት ነው። ከዛ በኋላ እንፈጨዋለን ማለት ነው። ስትፈጩት በጣም ከወፈረባችሁ ያው ውሃውን፣ የቅርንፉድ ውሃውን ጨመር እያደረጋችሁ እንደዚህ ፍጭት ማድረግ። ከዛ እንደዚህ ፈጨሁት። ከዛ በኋላ ግን መጨረሻ ላይ ኦሊቬራዬ እች ትንሽዬ ናት። እሷንም ሩዙን ከፈጨሁት በኋላ ማለት ነው እሱን አደረግኩትና ትንሽ አንድ አስር ሰከንድ ያህል ፈጫውት ማለት ነው። ከዛም በኋላ እንደዚህ ከፈጫውት በኋላ እሚገርም እሚገርም የፀጉር ማስክ ነው ያገኘውት ማለት ነው። በጣም እንደምትወዱት እርግጠኛ ነኝ። እዩት እንዴት እንደሚያምር። እንዴት በጣም ነው የሚያምረው። በቃ እንደ ኮንዲሽነር ነው በቃ ደስ ሲል እና ስቀባው ራሱ እንዴት ደስ እንደሚል እና በጣም እርግጠኛ ነኝ ትወዱታላችሁ ይሄን የሩዝ ማስክ ሰርታችሁ ለፀጉራችሁ ተጠቀሙት። በጣም ነው የምትወዱት። እዩት እንዴት እንደሆነ በጣም ያልወፈረ ያልቀጠነ፣ በቃ መካከለኛ ነው ማለት ነው። ከዛ እንደዚህ ካዘጋጀሁት በኋላ ፀጉሬ ላይ እንግዲህ እቀባዋለሁ ማለት ነው። እንቀባዋለን ማለት ነው። ያው እኔ ለሁለት ሰው ስለሆነ ያዘጋጀሁት እንደዚህ ካያችሁት ቪዲዮ ላይ ቀነሰ አድርጌ ለራሴ ብቻ የሚበቃኝም ብቻ አድርጌ ነው እየተቀባሁት ያለሁት ማለት ነው። ደስ ያደርገን ራሳችንን ጭንቅላታችንን ረስረስ እናደርግበታለን ማለት ነው። ከዛ ከስር ስሩን በደንብ ከተቀባን በኋላ ሁሌ እንደምናደርገው ከዛ ጫፉን ደግሞ በደንብ እንቀባዋለን ማለት ነው። ጫፍ ጫፉ ጸጉራችን ለሚደርቅብን ሰዎች በጣም አሪፍ ነው ማለት ነው መቀባት እንደዚህ። ያው እንደምትመለከቱት በደንብ አድርጌ ውስጥ ውስጡን በደንብ እናንተም እንደዚህ በደንብ አድርጋችሁ ራስ ስበሉበት በደንብ ተቀቡት። ትወዱታላችሁ፣ ሞክሩት። እቤታችን ባለን ነገር እንግዲህ ፏ ማለት አይከፋም፣ ራስን መጠበቅ አይከፋም፣ በጣም ጥሩ ነው። በተለይ የሴት ልጅ ውበቷ ጸጉሯ ነው እንግዲህ እንደሚለው መጽሐፍ ቅዱስ። ስለዚህ ውበታችንን መጠበቅ ግድ ይለናል ማለት ነው። እንደዚህ በደንብ አድርጌ ተቀቧት ማለት ነው። በአንድ ጎን እንደዚህ ከተቀቧት በኋላ ሲሾ በሌላኛውም ጎን ደግሞ እቀባዋለሁ ማለት ነው። ታዲያ እስካሁን ድረስ የዚህ ዩትዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ብዙ ጠቃሚ ቪዲዮዎችን እንሰራለን፣ አብረን እራሳችንን እንጠብቃለን፣ ፏ እንላለን ሴቶችዬ። ከዛ እንደዚህ በደንብ አድርጌ ከተቀባሁት በኋላ እንደምትመለከቱት ማለት ነው በደንብ አድርጌ በቃ ስርስሩን ጫፍ ጫፉን በደንብ አድርጋችሁ መቀባት አለባችሁ ማለት ነው። እንግዲህ ሩዝ እንደሚታወቀው በጣም ብዙ ጥቅሞች አሉት። ቅርንፉድ ፉድ በጣም ኦሊቬራ በጣም ብዙ ጥቅሞች ያሉት ሁሉም የተዋሃዱት ነገሮች በጣም አሪፍ ናቸው ማለት ነው። ከሁሉም የሚገኘውን በአንድ ጊዜ ማግኘት እንችላለን ማለት ነው። ስለዚህ ተጠቀሙት፣ እቤታችሁ ተጠቀሙት ማለት ነው። ከዛ እንደዚህ በደንብ አርጌ ካዳረስኩት ከቀባሁት በኋላ እንደተለመደው እስር አድርገውእና በፔስታላችን እፍን እናደርገዋለን ማለት ነው። እንደዚህ በደንብ ከተቀባውን በኋላ ባለን አቤታችን ባፈራው ፔስታል ነው እንግዲህ ምን ሸፍነው ማለት ነው። እኔ በጣም ብዙ ጊዜ እነዚህን ፔስታሎች ነው የምጠቀመው ማለት ነው። እፍን እናደርገዋለን እያልኩኝ ነው እዚህ ጋር እንደዚህ፣ ጸጉራችንን እንደዚህ ፍን አድርገን ለአንድ ሰዓት ያህል እንተወዋለን ማለት ነው። ጸጉራችን ላይ ውህዱን ማለት ነው። ከዛን ቀጣይ እንደዚህ ጸጉራችንን ከሸፈንም በኋላ ወደ ፊታችን ነው የምንሄደው ማለት ነው። ቅድም ያዘጋጀ ነው መጀመሪያ ፈጭተን ያዘጋጀ ነው ሩዝ አለ። የተፈጨ ሩዝ ማለት ነው። ተቀቅሎ የተፈጨ ሩዝ ማለት ነው። ከዛም በኋላ እንደምትመለከቱት ማር አለኝ። ከዛ ወተት አለኝ። ማንኛውም አይነት ማር መጠቀም ትችላላችሁ። ወተት ፍሬሽ ወተት ከዛ ይሄው ይሄን ይመስላል። ቅድም እንትን ያልኩት ማለት ነው ያዘጋጀውት ማለት ነው ቀን እሺ፣ የለት ነው በጣም ብዙ ነበር። እንትን ያልኩት ለፊት ስለሆነ ትንሽዬ ይበቃል። ከዛን ወተታችንን እንጨምራለን። ያው ቀስ ብዬ በትንሹ ነው የጨመርኩት። ያው በእንትን በክዳኑ ነው ላይ የጨመርኩት፣ ግን ለእንሳችሁ ስለሚችል እንደየ እንትናችሁ ጨመር አድርጋችሁ መጠቀም ሳይወፈርም ሳይቀጥንም ማለት ነው በመጠኑ ከዛም በኋላ ማራችንን እንጨምራለን ማለት ነው። ማራችንን ከጨመረን በኋላ እንደዚህ አንድ ላይ ደግሞ እናዋህደዋለን። ወተቱን ጨምረን እናዋህደዋለን። ከዛ ማሩን እንጨምረዋለን ማለት ነው። ከዛ አንድ ላይ እናዋህደዋለን ማለት ነው ሁለቱንም። ያው ማርም በጣም የጠቆረ ቆዳን ለማንሳት ከፊት ላይ በጣም አሪፍ ነው። ወተትም እንደዛው። ሩዝም እንደምታውቁት ነው በጣም ብዙ ጥቅም አለው ለፊትም ስለዚህ ሦስቱ በጣም አሪፍ የሆኑ ውህዶች ናቸው ማለት ነው ለፊታችን። ከዛ ፊታችንን ትጥብ ካልም በኋላ እንደዚህ በደንብ አዋህድን ካዘጋጅ ያዘጋጀነውን ውህድ እንቀባለን ማለት ነው። እንግዲህ ውህዱ ተዘጋጅቶ ሲያልቅ ይሄን ይመስላል ማለት ነው። ያልወፈረ፣ ያልቀጠነ ለመቀባት የሚመች ሆኗል ማለት ነው። በጣም አሪፍ ነው። ከዛ እንደዚህ ካዘጋጀነው በኋላ በታጠበ ፊታችን ላይ እንቀበዋለን ማለት ነው። እንደምትመለከቱት ቪዲዮ ላይ ማለት ነው። እንደምትመለከቱት የው እያሳየዋችሁ ነው። አሪፍ ነው ብዬ ነው እንግዲህ አስሬ የማሳያችሁ ማለት ነው። ከዛ እንደዚህ ካደረግን በኋላ እንቀባለን፣ ቀስ ብለን ብሩሽ ካለን በብሩሽ ከሌለን በእጃችን በደንብ አድርገን እንቀባዋለን ማለት ነው። ፊታችንን ሙሉን እናዳርሰዋለን ማለት ነው። ታዲያ ፀጉራችንም እንደዛው ሞቅ እንዳለው ቁጭ ይላል። ፊታችንን ደግሞ ፏህ ዛሬ በቃ ፏህ የማለት ቀን ነው። እንደዚህ ከተቀባባን በኋላ እኔ ይኸው በብሩሽ እየተቀባሁኝ፣ ከዛ በቃ ብሩሹ እንትን አላለኝም ማለት ነው። በደንብ አልቀባ አለኝ ምንድነው፣ አረካልኩኝ በብሩሹ የምቀባው ብዙም እንትን አላለኝም፣ አልተመቸኝም። እና ከዛ ብሩሹን ቁጭ አርጌ በቃ መጨረሻ ላይ በእጄን የገባውበት ማለት ነው በእጅ የነበር ሲቀባው የነበረው መጨረሻ ላይ ማለት ነው። ቪዲዮን አስገብችላችኋለሁ ታዩታላችሁ። ታዲያ እዚህ ውበታችንን ወደምንጠብቅበት ዩትብ ቻናል እስካሁን ድረስ ቤተሰብ ካልሆናችሁ ቤተሰብ መሆናችሁን አትርሱ አትርሱ። ከዛን ይኸው እንደምትመለከቱት እንግዲህ እንደዚህ ቀባ ቀባ ቀባ አድርጌ ፊቴን እዩት። ምንም አልተመቸኝም ነበረ ማለት ነውና ምንም ስላልተመቸኝ በቃ መጨረሻ ላይ ቁጭ አረኩትና እሱም በእጅ የገባውበት ማለት ነው ምንም አልተመቸኝም እና ቁጭ አርጌው ከዛ በእጅ ገባው ማለት ነውና፣ በእጅ በደንብ አርጌ ተቀባሁት ማለት ነው። የፊታችንን ማስክ ሀያ ደቂቃ ብቻ ነው ሀያ አምስት ደቂቃ ከሀያ እስከ ሀያ አምስት ደቂቃ ብቻ ነው ማቆየት ያለብን ሰላሳ ደቂቃ ኦኬ። እና በቃ ብዙ ረጅም ሰዓት መቀመጥ የለብንም ማለት ነው። ያው ፊታችን ላይ ያስታውቀናል። አክቹዋሊ ደረቅ ደረቄ ማለት ነገር ይኖረዋል። እንደዚህ ተቀብተን ከጨረስን በኋላ ቁጭ እንላለን ማለት ነው። ቁጭ እንላለን፣ ፀጉራችንን ትን ብሏል፣ ፊታችንን አስተካክለን ቁጭ እንላለን ማለት ነው። ከዛ በኋላ ከደቂቃ በኋላ ደግሞ ተመልሼ እመጣለሁ ማለት ነው። ታዩታላችሁ ማለት ነው። በዚህ ተቀብቼ ከጨረስኩኝ በኋላ ቁጭ አልኩኝ ማለት ነው። ይሄኛው ከሃያ ደቂቃ በኋላ ነው ተመልቼ የመጣሁት። ደረቅ ደረቅ መጠጥ መጠጥ አድርጎታል ፊቴን ማለት ነው። እና ከዛም በኋላ ዩት ስቲክ ያደርጋል ማለት ነው። ስትነኩት እራሱ ጥብቅ ጥብቅ ማለት ነገር አለው ማለት ነው። ከዛም በኋላ ይሄኛውን በሚመቸን ፊታችንን በሚመቸን ሳሙና መታጠብ ማለት ነው። ታጥቤ የሆላችሁ እንደዚህ ፏ ብዬ መጣው ማለት ነው። በጣም አሪፍ ነው። በጣም ነው የወደድኩት። ተጠቀሙት እጅግ በጣም ትወዱታላችሁ፣ በጣም እርግጠኛ ነኝ። ከዛ እንደዚህ ካደረግኩኝ በኋላ ፊቴን ፏ ካልኩኝ በኋላ ደግሞ ጸጉሬ ኦልሞስት ሰዓቱ ደረሰ። እኔ ፊቴን እየተቀባበው ማለት ነው፣ ሰዓቱ ደረሰ። የጸጉሬን ማለት ነው ትንሽ ቆይቼ ፀጉሬን እታጠበዋለው ብዬ የጸጉሬ ነገር ብዬ ከመታጠቤ በፊት ብዬ ደግሞ እት ፀጉሬን አሁን ልታጠበው ነው ብዬ መጣውላችሁ። ከዚያም በኋላ ፀጉሬን ታጥቤው መጣው ማለት ነው። እንደዚህ ፏ ብለን መጣን ማለት ነው። እንደዚህ አሪፍ ሆኗል ማለት ነው። ፀጉሬን በጣም ወድጃዋለሁ። ሄርማስኩም የፊቱም ስክራፕ በጣም ወድጃቸዋለሁ። ሁለቱም በጣም አሪፍ ናቸው። ተጠቀሙት። እኔ ሁሌም ፀጉሬን ከታጠብኩኝ በኋላ ዳክስ ቅባት መጠቀም በጣም ነው የምወደው። ፀጉሩን ብቻ ማለት ቆዳችን ላይ አንቀባው፣ ቆዳችን ላይ ሳይሆን ፀጉሩ ላይ ብቻ ነው የምንቀባው። ሁሌም ከታጠብኩኝ በኋላ በጣም አሪፍ ነው። ምክንያቱም የእኛ ፀጉር ደረቅ ስለሆነ በተፈጥሮ ቅባት፣ ክሬም ምናምን በጣም ይፈልጋል። ስለዚህ እንደዚህ ፏ ብያለው ማለት ነው። እናንተም ተጠቀሙትና ፏ በሉበት። ቤተሰብ፣ እስካሁን አብራችሁኝ ስለነበራችሁ ስለተከታተላችሁኝ በጣም አመሰግናለሁ። ቴንክዩ ሶማች በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላምና ጤና በያላችሁበት ይብዛላችሁ ስለተከታተላችሁኝ ከኔ ጋር ስለነበራችሁ ደግሞ እያበረታታችሁኝ ስለሆነ በጣም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ።